አመሰግናለሁ። መጀመሪያ መናገር ብዙ ጥሩ አይደለም። ግን ደግሞ አለቀውም መናገር ያለብኝን ነገር እናገራለን። እንደዚህ ተሰባስባችሁ ስታዩ እንደዚህ ስንሰባሰብ ንጹህ ልቦቻችን ያዩ መላእክት ሳይቀር ሚደንሱልን ይመስለኛል። በጣም ይቅርት። በንጹህ ልብ በንጹህ መንፈስ መሰባሰባችን በክፉ የሚመለከቱ የእኛ አንድ መሆን የእኛ ለህልውናችን መታገል ለህልውናችን መቆም ብሎም ለምንሳሳላት ሀገር የነገ ዋስትና መሆን የሚያስጨንቃቸው ፖለቲካን ወደ ተረሻ ቀጠልነት የቀየሩ የፖለቲካና የፎቶ ነጋዴዎች እንደሚለነግሩ ቃል እንዲህ ለማሰባሰብ እንዲህ ለማማር ከገባንበት ከበባ ሰብሮ ለመውጣት በክፉ የሚያዩንን ለማንበርከክ የአማራን ሕዝብ ህልውናና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን። ለመሰባሰባችን የማንንም ቡራኪ አንጠብቅም፣ አንፈልግም። ስለዚህ ታምራላችሁ። ኢንጂነሪንግ ቀልጌትነትን ከማርቆሱ መድረክ በኋላ አላገኘሁትም። ግን ቅድም ባደረገው ውብ ንግግር ውስጥ ወደ ባህር ዳር እየመጣሁ መኪና ውስጥ እንዲሁ ምን ልናገር ብየሳስብ ትኩረት ባደርግበት ይሻላል። ቢያንስ ያሰብኩትን ነጥብ በሙሉ አንስቶታል። ግን በእኔም ቋንቋ ትንሽ ለየት አድርጌ ለመናገር እሞክራለሁ። ላለፉት አምሳ ዓመታት ጸረ አማራነት ተጸንሶ ጸረ አማራነት ተወልዶ አድጎ ዛሬ እስኪያርጅ ድረስ አማራ እንዲጠፋ በሕይወት ቢኖር እንኳን ደህይቶ መስኪን ነው እንዲኖር ሲፈረድ የአማራ ልጆችን በቀናነት ለሚወዷት ኢትዮጵያ ኢትዮጵያቸው ሲሉ በተለያዩ ድርጅቶች ተሰቅስገው ሀገራቸውንም መልክ ሳያስይዙ እነሱም በተለያዩ ድርጅቶች ውስጥ ጠፍተው ሰጥመው ቀርተዋል። እኛም ለአቅመ ፖለቲካ ደርሰን ጉዳያቸው እኛ ትከሻ ላይ ይወድቋል። ቅድም ሲባል እንደነበረው የሌንጆ ፖለቲካ በአንቀልባ ዝላ በኖረች ሀገር ውስጥ እና በኖር የፖለቲካ ሰማይ ስር የመለስ ዜናዊን የዘረኝነት ፖለቲካ ተሸክሞ መኖር የፖለቲካ ሰማይ ስር ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰው ሰው እኛ እንኳን ልባቸውን ለአንድ ሰከንድ ያለዋሱን ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞች ይሉን ጀምረዋል። እኛ ዘረኞች አይደለንም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የእኛ ተፈጥሯዊ ስሪት ይቀርቧል። ከማንም በተሻለ እኔ እንደሚገባኝ የፖለቲካል ሳይንስ ሰዎች ካላችሁ ልታደሙ ትችላላችሁ። የዜግነት ፖለቲካ ማለት ሰውን በዜግነቱ መውደድ፣ በዜግነቱ ማክበር፣ ወይም ሰዎች በአንድ ሀገር የፖለቲካ ስርዓት ውስጥ በዜግነታቸው ብቻ ተከብሮ የሚኖሩበትን አትሞስፌር መፍጠር ማለት ነው። አማራ ሰውን ይወዳል። ግለሰብን በሰውነቱ ያከብራል፣ ማንንም ያቅፋል። ቅድም ሲባል እንደነበረው ሰውን ያከብራል። ከዚህ ተፈጥሯዊ ስሪት በላይ የዜግነት ፖለቲካ ለሚባለው ፍልስፍና የቀረበ አስተሳሰብና የማህበረሰብ የስነ ልቦና እድገት ካለ እኔ ለመከራከር ዝግጁ ነኝ። ማንንም ማግለል አይደለም ሚንስ ስለዚህ ሌንጮ ለታ እና የዘመን አጋሮቹ ከነማርክስና ኤንግልስ ቀያይ መጽሐፍት የተረገሙ ገጾች የቃረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው 50 ዓመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። መለስ ዜናዊ የእሱ ዓይነት አናሳ ጓዶችን ሰብስቦ በረሃ ገብቶ በኋላም ለአቅመ መንግስትነት ደርሶ ያደረገውን ሲያደርግ ዘረኝነት አልነበረም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ተጉዘው መፈር ቀንበራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለን። በሺ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት በጣም በትንሽ እድሜ አንድ መድረክ ላይ እዚህ ሴራር የሚባል መስሪያ ቤት አዳራሽ ስለ አማራነት ተከራክሬያለሁ። ከዛ በኋላ ያለፈውን የፖለቲካ ሕይወት የምታውቁት ነው። አማራነትን ስለማናቀው አማራነትን ስለማናከብረው አይደለም። የኢትዮጵያ ስም በተጠቀሰበት ሜዳ በሙሉ እየሄድን የምንሞተው እቺ ሀገር መልክ ኑሯት አማራው ከሌላውም ሳይበልጥ ከሌላውም ሳይንስ በኩልነት ተከባብር የምንኖርባት ትፈጠራለች ብለን አስበን፣ እኛ እንክባለን፣ እነሱ ይንዳሉ፣ እኛ እንሰራለን፣ እነሱ ያፈርሳሉ። ዛሬ ላይ ቅድም ሲባል እንደነበረው ላለፉት 50 ዓመታት በየመድረኩ አማራዎች ሲሉ ኦኬ ካላችሁ አሻማራዎች ስንል ዘረኞች፣ ጠባቦች፣ ወያኔ በቀደደው ወይ መፍሰስ ነው ይላሉ። ወያኔ አይደለም ማርክስ በቀደደው ቦይ ላይ ፈርሰው ሰኞነት ስለ ዓለም አቀፍ የወዛደር በላይነት ሲሰብኩ ውለውም፣ ማክሰኞ ለት በየጎጣቸው ተቧድነው ዘረኝነትን በዚህች ሀገር ውስጥ ተቋማው እያደረጉት፣ ዛሬ ስለ ብሔር ፖለቲካ አስከፊነት፣ ስለ ዜግነት ፖለቲካ አስፈላጊነት ሊሰብኩ የሚሞክሩ ሰዎች ናቸው። ብርሃኑ ነጋ ስለ ዜግነት ፖለቲካ ይሰብካል። ብርሃኑ ነጋ የአባት አጋ ሆኖ ሲሄድ ግን በአንድ ፍልስፍና ምን ሆነ ያሄደው አማራ ጨቁሟል፣ ሌላው ተጨቁሟል፣ ብሎ አንድ ድርጅት ውስጥ ምን። ብርሃኑን አውቀዋለሁ። ዶክተር ደሳለኝ ጫኔ አብሮ አደገ ነው፣ እሱንም አውቀዋለሁ፣ ሁለቱን አውቃቸዋለሁ። ዶክተር ደሳለኝ ጫኔ የአብን ሊቀመንበር ነው፣ ግን ከብርሃኑ ነጋ የተሻለ ኢትዮጵያዊነት አለው። በእርግጠኝነት ነው የምነግረው። ስለዚህ አስመሳዮች፣ ቅድም ብየዋለሁ፣ የብርሃኑ ነጋ ሌጋሲ በኢትዮጵያ ፖለቲካ ውስጥ ምንድን ነው ብላችሁ ብትጠይቁኝ ፖለቲካን ሸቀጥ ማድረግ ችሉ? ፖለቲካን በገንዘብ ይሸጥላል። ሰዎችን ገንዘብ ሰጥቶ ሊገዛ ይሞክራል። ስለዚህ እነዚህ ሰዎች እንደ ኒያትሮን ውስጥ ተደግፈው እኛን ስለ ዜግነት ፖለቲካ የማስተማር የሞራል ልዕልና የላቸው በፍጹም። አንድ መልዕክት ላስተላፍ፣ ሌሎችም ሊናገሩ የሚጠብቁ ወንድሞች ስላሉ ያን የአፓ ዘመን የክፉ ዘመን ፖለቲካ እያንዳንዱ አማራ ጎጆ ውስጥ ለመክተት የሚሰሩ ኃይሎች ነው። ገንዘብ አላቸው ድሮ በሁላችንም ስም የተሰበሰበ አሁን ከአራት ኪሎ ጠጋ ተብሎ የሚገኝ ድጋፍም አለ። እሱን እየተጠቀሙ ላለፉት አምሳ ዓመታት እንድንጠፋ ከተቻለ፣ ካልተቻለ በልመና እንድንኖር የተፈረደበት ማህበረሰብ ልጆች ስለሆኑ የኢኮኖሚ ድክመታችን የኪሳችን ባዶ መሆን እንደ ትልቅ አጋጣሚ ቆጥረውት ከመካከላችን ለአንድና ሁለት ወንድሞቻችን ሳንቲም እየረጩ በወንድማማቾች መሀል መገዳደል እንዲዘራ እየሰሩ ነው ያሉት። እግዚአብሔር ይስጠውና ቅድም ይልቃል አንስቶታል። በሌላ መልክ ቢሆን በጣም በጣም በጣም መጠንቀቅ አለብን። ቀይ ሽብር፣ ነጭ ሽብር ያልደረሰበት የኢትዮጵያ ኮርነር ባይኖርም አብዛኛው የሞት የአማራ ወጣት ነው። ታውቃላችሁ መኢሶን ያፓ በዘመኑ በነበሩ ድርጅቶች አባል ሆነው አመራር ሆነው በነበሩ የእርስ በርስ መጋደል ያለቁት በብዛት የአማራ ልጆች ናቸው። ኢትዮጵያዊነትን ማስተማር ከፈለገ እንዲሁ ዘውር ዘውር ማለት እኮጥሩ ነው። አምቦ ኢትዮጵያ አይደለም እንዴ? ነው የሚያመላልሳቸው። በቃ እናንተም ምንም ምርጥ ኢትዮጵያውያን ታቆታላችሁ ልባችሁ እኛ ተደራጅተን በአንድ መቆምና የአማራን ኩስ ህልውናና ጥቅም ማስከበር የቻን ቅጽበት እለት አይደለም ቅጽበት ኢትዮጵያ እንደ ሀገር መቀጠል ትችላለች። ያለዛ አደጋ ውስጥ ነው። ስለዚህ የኛ መደራጀት የእኛን ህልውና ከማሰንበት ባለፈ የኢትዮጵያንም ሁሉና ማስቀጠል እንደሆነ ሆዳቸው እያወቀው ኢትዮጵያዊነት ሊያስተምሩን የሚመጡ ለምንድን ነው? ለምን ጅጅጋ ሄዱ ታውቁታላችሁ። ምክንያቱም በምዝግዝግስታ ነው የሚያባረሯቸው። እዚህ ግን ይመለሳሉ። የኛ ቻይ እንደጠቀ ኤኒዌይ ያን የአፓ ዘመን ወይም የያ ትውልድ ዘመን ወንድም ወንድሙን ከሌላ ድርጅት ስለተሰለፈ ብቻ የሌላ ድርጅት አባል ስለሆነ ብቻ የሚገልበት ዘመን መጥቶ የሚተላልቀው ተላልቆ አራት ኪሎ ሙሉ በሙሉ ጠቅልለው መግባት ይፈልጋል። እሱ እንዳይሆን ጥንቃቄ ማድረግ አለብን፣ ነው መቼም። ይገባችኋል። እዚህ ባህር ዳር ላይ የተሰራ ያለውንም ስራ ታውቁታላችሁ። አንዳንዶች አብሮ አደጎቻችን። የአማራውን የሕልውና ትግል ሲያንቋሹ መብታቸውን ሊነግሩኝ ይሞክራሉ። ይጨቃጨቋችኋል ሁሉ። እንዳላስረዝም እንጂ አንድ አጭር ተረት ልናገር። አንድ አርሶ አደር ገበያ ውሎ ወደ ቤቱ ሲሄድ ከርቀት አብሮት ድሮ ያደገ ጓደኛውን ከብት ሲያለቅም ያየዋል፣ ወይም ከብት እየጠበቀ ወይም ከብት እያገደ። በከተመኛ እና ሰላም ሌለው መንገድ ሰብሮ ይሄዳል። እንዴው፣ እንዴት ነህ? ከብቱም ሰውም ደህና ነው ወይ? አረጀህ እኮ አብረን አድገን አንጠያይቅም፣ በበዓልም ወዘተ ብሎት ለአንድ ሰዓት ካወሩ በኋላ በል ደህና አደር፣ ጀንበሯም እያዘቀዘቀች ነው፣ እንግዲህ ቤቴ ልግባ በጊዜ ብሎት ትንሽ እንደሄደ ከኋላው ይጠራዋል። ከብት አልቃሚ፣ ቆይ ቆይ ቆይ እስኪ አንዴ ጠብቀኝ ይለዋል። ምን ፈለክ? ብሎ ዞር ሲል አምና የሞተ ግን አንተ ነህ ወንድምህ ነው ይለዋል። ምን አልህ? ይላል። አምን አንተ ነው ወንድም ምን አይሞት ከአሁን በኋላ ከአንተ ጋር በወረ ይዝጋኝ ብሎ ነው ጥሎት ይሄድ። ስለዚህ በቀናነት በቀናነት መረዳት የሚፈልግን ካይል ማስረዳት። ጠላቶቻችን ከስር ከስር የአማራ ሕልውና ትግል ጸረ የኢትዮጵያዊ እንቅስቃሴ እንደሆነ አድርገው ስለሚሰሩ የውሃዎችን ማንቃናት ያስፈልጋል። ሆነ ብለው ሁለት ሺህ ብር እየተላከላቸው የሚጨቃጨቋችሁና ጊዜያችሁን ጉልበታችሁን የሚወስዱ ሰዎችን ግን እንደዛ ሰውዬ ከናንተ ከእናንተ ጋር በወር ይዝገኝ ብላችሁ ተዋችሁ ጊዜ መፍገት ያስገኝ። ስለዚህ ይሄኔ ክፉ ሽንት የሆነ እርስ በርስ የማጫረስ ፖለቲካ በንቃት ማየት አለብን። ምንም ቢሆን ወንድማማቾች ነን። ትናንትና ከትናንት በፊት ወንድሞቻችን በተለያየ ፖለቲካ ወገን ተሰልፈው እርስ በርስ ተጋድለዋል። እሱ መደገም መቻል የለበትም። በዛኛው ሞት ያለቀው የአማራው ወጣት ነው በብዛት ያንበሳውን ድርሻ የሚወስደው። አሁንም የሚያለቀው የአማራው ወጣት ነው። ይህን ነቅተን እንጠብቅ። ነው የመጀመሪያው መልዕክት ሁለተኛው የ